ሰላም ሰላም፣ እንደምንድናችሁ? በሀገር ውስጥ ከሀገር ውጭ የሚያላችሁ እንኳን ደህና ቆያችሁ እያልኩኝ ዛሬ እንግዲህ ሪያክስ ልናደርግ አንድ ትልቅ ኢሹ ተፈጥሯል። የሩታና የአብርሽ ጉዳይ በጣም አሳሳቢ ደረጃ ደርሷል። ምን እንደሚፈጠር ምን እንደሚሆን ምን ምን ላይ እንደሚደርስ እንግዲህ ሁላችንም ተጨንቀን ያለ ነው። አሁን አዲስ ቪዲዮ አብሬሽ ለቋል። ከዚህ በፊት የነበሩትን ቁጭ ብዬ ያየው ነበር። አብሬ እንደ ተመልካች ነኝ ኔ ምክንያቱም በጣም ከምከታተላቸው ከማያቸው ሙት ቤት ከሚያደርጉም ሰዎች አንዱ ናቸው እና ግን ያላቸው አፕን እያደረገ ያለው መሃላቸው የተፈጠረ ያለው ነገር በጣም አሳሳቢ ደረጃ እየደረሰ ስለሆነ እስኪ። ያለንን ሀሳብ ቪዲዮን አይተን እንሰጣለን። እስቲ እናንተ ከማየቴ በፊት ግን የሩታና የአብርሽ ነገር ምን ይሆን ይመስላችኋል የሚለውን ኮሜንት ላይ ከታች አስቀምጡልን። ያላያችሁ እስካላችሁ እንግዲህ አብራችሁ ከኔ ጋር እናያለን። ምንድን ነው እኔ ገና ሳላየው አንድ ያለኝ ሀሳብ ከዚህ በፊት የሚነበሩትን ቪዲዮዎች እያየው ነበርና በጣም በቃ ማለት ሩታና አብርሽ ኦፊሻሊ ከተለያዩ በጣም እኔ እንጃ እኔ ምን ማለት እንዳለብኝ ሁሉ አላውቅም። በጣም ከባድ ነገር ነው የሚሆነው፣ ምክንያቱም እኔ ሩታ ሩታ አብርሽ አብርሽ ሩታ ብዬ ነው ማስበው እና የሚሰማንን ስሜት በግልጽ እናወራለን ማለት ነው። ከማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። ሩታ ከይሳ ጋትሁን ወይስ ከአብርሽ ጋር ይህንን ኮሜንት ላይ ያስቀምጡልን። ስ ወደ ቪዲዮ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቼ፣ እኔ በበኩሌ ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። እኛ ወደ እናንተ ዛሬ ወደ እናንተ ተመልሼ ስመጣ እንግዲህ ብዙ ነገሮችን ዛሬ እንቋጫለን ብዬ አስባለሁኝ። በበኩሌ ሁሉ ነገር በቅቶኛል። ይሄ ስላችሁ ይገባችኋል ብዬ አስባለሁ። ከሩስታም ጋር ያለኝ ነገር አሁን ላይ ሳይበቃኝ አይቀርምና ብዙ እኔ ነኝ እየተጋፋዋት ያለሁት ወይንም እኔ ነኝ ፈላጊ ሆኝ እየተገኘሁ ያለት ማለት ነው። እና ስንት ነገር ያየ ስንት ነገር ያሳለፉ ሰዎች ስንት የተጣልተው ተታርቀው፣ ስንት ሰው መሀል ገብቶ ያስታረቃቸው ሰዎች አሁን እንደዚህ በቃ በአንድ እንዴት ነው እንደዚህ ተስፋ መቅረ። ይሄ ነገር ልክ ነው ብላችሁ ታስባላችሁ? ሩታሚቃይም ብላለች ባለፈው። አሁን እሱም ያለኝን ነገር በቃ እቋጫለሁ እያለ ነው። ይሄ እኔ እንደተመልካች እኔ እንጃ ይከብደኛል መቀበል የነሱ መለያየት ልክ አይመስለኝም ብዬ እሷ በብዙ ነገር እንደማትፈልገኝ እያሳየችኝ ነው እና በዚህ ልክ ደግሞ እኔ ሄጄ እሷን ፑሽ ማድረጉን አልፈለግኩትም። ስለዚህ ዛሬ አንድ ነገር አስቤያለሁ። ከሩታን ቀጥሬያታለሁ። እዚህ ቦታ ላይ ትመጣለች። ልክ ስትመጣ ፍላጎቷንና ከዚህ በኋላ እንዴት መቀጠል እንዳለባት ያሉት ነገሮች በሙሉ ትነግረኛለች ማለት ነው። ከዛን እንዴት መሄድ እንዳለብን እዚሁ ሚዲያ ላይ እናንተ ባላችሁበት ማውራት ያለብኝ በሙሉ አውረቻት እዚሁ ነገሮችን እንቋጫለን ብዬሽ አስባለሁ። እስከ ዛሬ ያለው ነገር ቅንደቀልድ እያየሁት እያየወት ነበረ። ይህ ሰሞን እያደረገች ያለችው ነገር እኔን ለማስቀናት እኔን ለማናደር ነው ብዬሽ እያ እኛም እንደዛ ነበር የመሰለኝ ማለት እኔም የመሰለኝ የነበረው እሱን ለማናደር ለማስቀናት። በእርግጥ ባለፈው ቪዲዮ፣ ትናንትና ፖስት አደረገችው ቪዲዮ በጣም ደስ የሚል ቪዲዮ ነው፣ የማልዋሸው ነገር ለረመዳን። በዚህ አጋጣሚ እያያችሁ ያላችሁ ሙስሊሞች ካላችሁ ረመዳን ከሪም ብያለው። ለረመዳን ይሳቅን ወስዳ እንዲያፈጥር ወስዳ የጋበዘችው መፍጠር አብረው እንትን ያለችው ነገር ደስ ይላል። አለባበሷን ጨምሮ ሁሉ ነገሯ ምናምን በጣም ደስ ብሎ ተመችቶኝ ነበር። ለመናገር በጣም ደስ የሚል ቪዲዮ ነው። ግን እኛ ከሱ ሳይሆን ችግሩ በቃ ሁለቱ መለየት የለባቸውም። እንዴት እንዴት ማታ ግን የተለቀቀው ቪዲዮ ይህንን እንዳላስብ አድርጎኛል። ከዛም ባለፈ ቤት አልመጣችም ሩታ። ማታ ቤት አላደረችም። ስለዚህ የት እንዳደረችም አላወቅኩኝም። ስለዚህ እኔ ከዚህ በኋላ ከእሷ ጋር በእንደዚህ አይነት ሁኔታ እስከ መቼ መቀጠል እችላለሁኝ? ስለዚህ ነገሮችን ከት ማረግ ካለብኝም ከት ማረግ አለብኝ ብዬ ነው እያሰብኩ ያለሁት ማለት ነው። እና እሱንም መጠየቅ ፈልጋለሁ ኘት እንዳደረች ማታ። ይሄ ሁሉ ነገር ወደ እናንተ ይዤ የመጣሁት ግልጽ መሆን ስላለብኝና እናንተም ማወቅ ስላለባችሁ ነው። ምንም ነገር ከእናንተ መደብቀው ነገር አይኖርም። ለምን ሁሉም ነገር ሚዲያ ላይ ወጣ ነገር ስለሆነ ማለት ነው። ስለዚህ ማታ ቤት አልመጣችሁም ወጣ ስለዚህ እንዴት ነው ከዚህ በኋላ ከእሷ ጋር ህይወትን የሚቀጥለው ማለት ነው። ዛሬ የሚቀጥለኳት የጠራዋት በቃ ለመጨረሻ ጊዜ እኔን እንታወራኝ የፈለገችበትን ነገር በሙሉ አውርታኝ ዛሬ ሁሉም ነገር እንጨርሳለን ብዬ ያስባለኝ፣ ምናልባት በጣም ይቀርታ ትንሽ ንዴት ምናይነኝ ያለው ትንሽ ተበሳጭ ያለኝ እና ለማወራቸው ነገሮች ምናምን ብዙ አትያዙብኝ። በቃ ማውራት ያለብኝ ነገር ዛሬ ወታ ከቆየች የሚሰማን ስሜት አለ። እኔ እንደ ወንድ ነው አሁን እንደተመልካችም እንደተሰማን እንደ ወንድ የሚሰማን ነገር አለ። እስፔሻሊ ደግሞ እኛ የምንለው ሴት ላይ ውጭ አደለም ማድረ አደለም፣ ሌላ ሰው እንደዚህ ጋር ሌላ ህይወት ዘምር ያለው ብላን አደለም፣ ብዙ ነገር ስሜት ይኖረዋል። ግን ስሜቱን እንግዲህ አብረን እናየዋለን። ከሷ ጋር አውርቼ እንዲወጣልን ስለምፈልግ ነው። እና ከወዲሁን ይቅርታ መጠየቅ እፈልጋለሁ እናንተንም እኔም በመበቀል ምላሿን እየሰጠችን ያለችው እስከ መቼ በእንደዚህ ትቀጥላለች ችልኝ የሚለው ነገር ሀሳብ ሆኖብኛል። ስለዚህ ሩታ ፍላጎቷን ነው መጠየቃት። ትመጣለች፣ እንዴት ነው ከዚህ በኋላ? ከዛሬ ላጠፋሁት ጥፋት ይቅርታ መጠየቅ እፈልጋለሁ። አንቺ ከዚህ በኋላ ግን እንዴት ነው መቀጠል ያለብን? አይ ያለሁበት ሁኔታ ተመችቶኛል፣ አልፈልግም አንተን ካለችኝ፣ እኔም የራሴን ህይወት መጀመር አለብኝ ማለት ነው። ለምን ራሴን አይመጣው? እንዴት ነው ተለያይተው? እናንተ ምን ይሩታ ከአብርሽ ውጭ ሆና መኖር የሚችል ይመስላችኋል? አብርሽ ስሱ አንትቶ ሌላ ህይወት ጀምሮ መኖር የሚችል ይመስላችኋል? እስቲ ይሄንን ሀሳባችሁን ኮሜንት ላይ ያስቀምጡ። ዛሬም ከሱ ጋር ነው የመጣችሁት። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻ ዋን ልትመጣ አልቻለች። ሊጣሉ ነው እኚህ ሰዎች፣ አብራ ከመጣሽ ሊጣሉ ነው እና

ገና ከመምጣቱ አሪጣሉ ምክንያቱም እሱም ሊተዋት አይችልም። ጓደኛ ነች ብሎ ካሰበ ሌላም ነገር ሀሳብ ካለ ሊተዋት አይችልም ግን እስቲ ከባድ ነው። የጠራሁሽን ብቻሽን ነው እኮ ዛሬ አለ። ስለዚህ እኔ ደግሞ ብቻዬን አልፈልግም። ከሱ ጋር ማራት ከቻልክ ሩታ ግን ልክ ነች ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ያስቀምጡ። ሩታ ልክ ነች ብላችሁ ታስባላችሁ? ምክንያቱም እኚ ልጆች ሁለት ብዙ ነገር አሳልፈዋል። ከዚህ በፊት ረጅም ጊዜ አብረው ሄደዋል፣ አብረው ብዙ ነገር አሳልፈዋል። ግን ለአውራት አንድ አፍታ ብቻሽን ለአውራሽ እያለሽ አይሆንም እንደዚህ እንደዚህ ብሎ ግግመ ማለት ግን ልክም ልክ ይመስላችኋል? ሩታ በእግዚአብሔር እጌ ለመንኩሽ ነው ያለሁት። ረመለመን አይጠበቅም። በነገራችን ላይ ወሬያችን መጀመር ችላላቸው በክርክር ራሱ አለከማት ቅድም የመጣችሁት ተስፋ አድርግማለች። በዛ ላይ ደግሞ እኮ ስለዚህ፣ ውጣ ላውራት አንድ ጊዜ አይደለም። በዛ አንተ ከኔ ጋር በሰላማዊ መንገድ እኮ ነው። ውጣ ላውራት ፈልጋለሁ። በቃ ግልጽ አማርኛ እኮ ብቻዋን፣ አንተ ሰው፣ በሰላማዊ መንገድ ላውራት ውጣልኝ። አይደክምም እንዴ ነገር እግዚአብሔር ምን

ከመነጋገርም አልፎ ደግሞ እሱ መውጣት አለበት፣ አይወጣም? ማለት እሱ ለብቻሽ ላውራሽ ስንት ነገር አሳልፋቸዋል ማለት ከሁሉም ነገር በላይ ያሳለፋችሁት ነገር ይበልጣል። ሚዲያ ላይ ደግሞ ስፔሻ ብዙ ብዙ እነዚህ መነጋገር ጥሩ አይደለም ብዬ ነው ማስብ። ከራስ ጋር ያልተግባባ ሰው ጋር የመግባባት ፍላጎት የለኝም

ዛሬ ነው እንደ ደርሶ የያዙ ልቀቁኝ፣ ምድረምት ያዙ ምድረም ሰው ፈልጉልኝ የምትለው ዛሬ ነው እንደ እስከ ዛሬ ድረስ የት ነበር? አንተ ማን ሆነህ ነው እኔን ለመውቀስ ሞራሉ የሚኖረህ? አንተ ነህ እሱ ሰው ነህ አንተ ነበር። ምን ዳፋ ነው ነገር ስታስብ ዛሬ አንተ ከሱ ጋር ሆኝ ስለአየኝ ነው እንደዚህ የፈለገውን ነገር አስብ፣ የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ግን የቆረጠች ይመስላል። እውነት በጣም ቆርጣለች። በጣም ተጎድታለች። በጣም ተሰምቷታል። በቃ ባለፈው ባደረገው ነገር በጣም ተሰምቷታል ማለት ነው። እና ይታይባታል። ፊት ለፊቷ ነው የሚታየው። በቃ ምድር እንዳለ እሱ እኮ የሆነ በቃ ማለት ጥፋቱ እኮ ገብቶታል። ግን የሆነ ያህል የሆነ ነገር በቃ አውርቷል። ነገሮችን ለመፍታት እንደፈለገ ያስታውቃል። ግን እሷ ደግሞ በጣም ቆርጣለች። ግን ይሳቅ አንድ አፍታ ድሉ ቢሰጣቸው ና ቢነጋገሩ ጥሩ ነበር። ግን ያው ያለውንም ደግሞ አናውቀውም፣ እውነት ለመናገር ምን እንዲሰማው ምን ፍላጎት አለው የሚለውን ነገር ገና አልደረስንበትም። እንደዛ ምንም የሚለወጥ ሀሳብ አይኖረኝም። ገባ ዛሬ ደርሳ የያዙ ሊቀቅኝ ደግሞ አትበላ አምርብ እኮ አውርኝ። በቃ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውርኝ። የሚለወጥ ነገር የለም አለቀ ከነጋር አግባብ ወስናለሽ በቅ ከነጋር፣ አንተ መቀመጥ የማትፈልግ ከሆነ መውጣት ትችላለህ። መውጣት ትችላለህ ማለት፣ አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም። ከመልካቱ ያስገባሃት ቃላይ ከሁሉ ጀምሮ ይስተውራል። እንደ ዕቃ ነው የምታስበው? እንዴት ነው የምታስበው? አንተ ድሮ የምንታረቅ ነበር። አንተ አሁንም ቢሆን ከመሃላችን አሁን የተናገርካት ቃል

ኤክስትራ ስታልፍ ነው። መስመር ስጥስ ነው እያልፍ ያለው። ሰማኝ እስካሁን ምስል እያልኩ ያለው ከዚህ በፊት ላሳለፋችሁት ክሬዲት ብዬ ነው ስርት። አሁንም ቢሆን እኔ የሚባለው ጭቅጭቅ ስለማልፈልገው አንተም፣ ሌላ ነገር ምንም አይነት ነገር አልፈልግም። እሺ፣ በስነ ስርዓት አውራት። እዚህ ጋር መቀጠል ትችላለሁ። ፖይንት ፖይንት የሆነ ጥያቄ ነው መጠየቅ የምፈልገው። በመጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ እፈልጋለሁ። ሁለተኛ ደረጃ ከእኔ ጋር መቀጠል ትፈልጊያለሽ አትፈልጊም? ሦስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? ግን ከአንተ ጋር መሆን አልፈልግም ማለት ያለብሻ አይመስለኝም። በዚህ ሰዓት ቪዲዮን ከማየቴ በፊት ከእሱ ጋር መሆን አልፈልግም ካልሽ ከባድ ነገር ነው፣ ነገርነ ከባድ ነገር፣ እኔ እየፈራሁ እናት። በጣም ጥሩ። ለመጀመሪያ ጥያቄ ምንድን ነበር የመጀመሪያ ጥያቄ? አይደለው ስቻሉ፣ ሁለተኛውን ግን አስታውሳለሁ። ከዚህ ልጅ ጋር ያለሽን ያለሽን ሪሌሽንሽፕ ምንድን ነው? ይሄንን ለአንተ ማስረዳት አይጠበቀብኝም። ምክንያቱም የማይገባ ነገር ውስጥ መግባት ስለማትችል አንደኛ። ሁለተኛ ደረጃ ደግሞ ይህን ነገር እስከ መች ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉን ነገር ጨርሼ መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ። አንተን እንደዚህ እንደዚህ እንደዚህ እያንዛዘፈው ያለሁ በሁለተኛ ደረጃ ማለት ነው። ሶስተኛ ደግሞ እስከ መቼ ነው የምንቀጥለው ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ መቀጠልም እንደማልፈልግ ሺህ ጊዜ ተናግሬያለሁ፣ አደለ? አንተ በየቦታው እየጠደኝ ያለ፣ እንደዚህ ያደረግሽ ለምን ወጣሽ ነገር ነው ያደረግሽ ያለሽ፣ ለምን ዛሬ ላይ ገባሽ? ይችላል ምናልባት ዙሪያሽ ላይ ብዙ ሰዎች ስላሉ ሆይ ሆይ ሆይ ሆይ እያሉልሽ ስለሆነ፣ ያንተ ዙሪያ ላይ የነበሩት ሰዎችና ና ሆይ ሆይ ታዎች ወደ የተሸኛቸው አቅቶኝ አይደለም። በጣም ጨክናበታለች። ስሜቷ በጠቅላላ እንዲ ድፍን አደርጋ ዝግት አድርጋ ድንበር ሰርታ ነው ያለችው። ሩታ እንደዚህ ድንበሮችን እንደዚህ ግድብ ግድብ አድርጋ ግንብ ሰርታ ያለች፣ ምንም ነገር ለመቀበል ፈቃደኛ አይደለች። አብርሽ በጣም ትልቅ ጥፋት አጥፈተ የልጅቷን ስሜት ጎድታ አፋለ ጥፋትህ። እሱ እሷ ግን አሁን ግን በጣም እየጎዳችሁ ነው ይሄ ነገር። እስኪ ምን ይመስላችኋል? በእኔ ሐሳብ ትስማማላችሁ? ኮሜንት ላይ አስቀምጡኝ ነው

እሱ ስላላት ነበረ እኔ በረታሁት፣ የጠነከርኩት እኔና እኔ ስለሆንኩኝ ነው፣ እና ፈጣሪ ስላለኝ። ዛሬ ሰው ናምናም ብላ እኔን ህሊና እንትን ለማለት አትሞክር፣ ለመቆሸሽ አትሞክር። ይ አንተ የሆነ የወረደ አስተሳሰብ። ያኔ ግን ብዙ ይሰማሽ ነበር። አየሁት እኔ ደግሞ ይሄ አበላውበት እጅግ ይጥላቸዋል ሁላቸውንም እያንዳንዳቸው እንታያለን። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱም ብዬ እንጂ ማለት ነው ንገሪኝ፣ ስንት ነገር ማድረግ እንደምችል አንተ ራስህን ሊና ያውቋል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ እንዳት ጠራይ እንዳት ከተለይ፣ ጨርሻለሁ ጭካኔ ጭካኔ ሄደች የሚገፋፋ ነገር መጥፎ ነገር ውስጥ እየገቡ ነው። እሷም ማይሆን ነገር ውስጥ እየገባች ነው። እሱንም ገፋፍታው ደግሞ ልጁ ወደ ማይሆን ነገር ውስጥ እንዲገባ በጣም በቃ ገፋፍተዋለች እና ቪዲዮን እንዳያዩት እንግዲህ ይሄ ከባድ ነገር ውስጥ ገብተዋል። እስኪ እናንተ ስለ ሁለቱ ምን ታስባላችሁ? ሀሳባችሁን አስገምጡልኝ። እኔ ከዚህ በኋላ አብሮ የሚሆኑ ሁሉ አይመስለኝም። ማለት በቃ ከባድ ነገር ውስጥ ነው ያሉት። እሷም ሌላ ሕይወት እኔም ሌላ ሕይወት እየተባለ ነው ግን ህይወታቸው ደግሞ ቀጥ ያለ ሳይሆን እርስ በእርስ የሚጎዳዱበትን ክፉ የሚነጋገሩበትን መጥፎ የሚነጋገሩበትን ነገር የሚሆን ይመስለኛል እና አስፈሪ ነገር ነው አሁን ከዚህ በኋላ የሚመጣው ብዬ አስባለሁ። እኔ እንጃ እንዴት እንደሚሆን እግዚአብሔር ነው የሚያውቀው። እንግዲህ አብረን እናያለን። ከዚህ በኋላ ብዙ የእነሱን ቪዲዮዎች አብረን እያየን ስሜታችንን እንገልጻለን ማለት ነው። ምክንያቱም እኔ ወደ እናንተ ገልጬ ነው ስሜቴን ማውጣት የምችለው። ብቼን እያየው እየተጨነኩ ነው እና እስኪ የሚሆነውን ከዚህ በኋላ አብረን እናያለን። እናንተም እስኪ ስላያችሁት ቪዲዮ ስለነሱ ከዚህ በኋላ የሚታረቁ ይመስላችኋል? አብሮ የሚቀጥሉ ይመስላችኋል? ወይስ ከነ ተለያይተው የሚለያዩ ይመስላችኋል? ኮሜንት ላይ አስቀምጡልን። እስኪ ድረስ ካያችሁት በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የነበረን ቪዲዮ ቆይታ ይሄን ይመስላል። ይመቻችሁ። ደህና ሰምቱልኝ።